የ2025/26 የእንግሊዝ ፕሪምየር ሊግ አዲስ ውድድር ዘመን ከመጀመሩ አስቀድሞ የብዙዎቹ ግምት የነበረው ሊቨርፑል ዘንድሮም የእንግሊዝ ፕሪምየር ሊግ ዋንጫን እንደሚያነሳ ነበር። የመጀመሪያዎቹ አምስት ሳምንታት ላይ ሊቨርፑል በተከታታይ ማሸነፉንም ተከትሎ ምናልባትም ኤንን ዋንጫ በድጋሚ እንደሚያነሳ ፍንጭ የሰጠ ነበር ሲሉ በርካቶች ሲናገሩ ቆይተዋል። ነገር ግን ከመጀመሪያዎቹ አምስት ሳምንታት ጨዋታዎች በኋላ ሊቨርፑል በሚያስደነግጥ ሁኔታ የቁልቁለት ጉዞውን ተያይዞታል። ከ12 የእንግሊዝ ፕሪምየር ሊግ ጨዋታዎችም ሊቨርፑል ስድስቱን ተሸንፏል። ምናልባትም ይህ የሊቨርፑል ውጤት በታሪክ ከተመለከትናቸው ናቸው መጥፎ ውጤቶች መካከል አንዱ ስለመሆኑ ያለ ጥርጥር መናገር ይቻላል። ታዲያ የሊቨርፑል ደጋፊዎችም በርካታ ጉዳዮችን እያነሱ ይገኛሉ። አሰልጣኝ አርነ ስሎት ለዚህ ውጤት ቀውስ ምን መፍትሄና ምን ምላሽ ሊኖራቸው ይችላል? ከዚህም በተጨማሪ ሊቨርፑል ከእንደገና ለዋንጫ ተፎካካሪ መሆን ይችል ይሆን? ይህም በሊቨርፑል ደጋፊዎች በኩል ጥያቄ የሚያስነሳ ጉዳይ ሆኗል። እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲብ ገጹን ሰብስክራይብ በማድረግ እና የዶል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመሪያችሁን አስታውሱ። ኮሜንት ስለምትጽፉልን ሰብስክራይብ በማድረግ እኛን ምርጫችሁ ስላደረጋችሁ እንዲሁም ደግሞ ስለምትከታተሉን እጅግ አድርገን ከልብ እናመሰግናለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር በድጋሚ ተገናኝተናል። ለመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን ለገና ጾም እንዲሁ ደግሞ ለነቢያት ጾም በሰላም አደረሳችሁ አደረሰን ለማለት እንወዳለን። ጾሙ የበረከትና ከዚህም በተጨማሪ ለሀገራችን ሰላምና ጤናን የሚያስገኝልን እንዲሆን አራዳ ሜዳ ፕሮግራማችን ይመኛል። በዛሬው ፕሮግራማችን ላይ ደግሞ የሊቨርፑልን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ በዚህ ውድድር ዓመት የሊቨርፑል ውጤት እጅግ በጣም የሚያስደነግጥና ምናልባትም ደግሞ ፈጽሞ ያልተጠበቀና ያልተገመተም ቢሆን ነገር ግን ደግሞ ሊቨርፑል በተከታታይ ጨዋታዎች ላይ ውጤት እያጣ መምጣቱ ብዙዎችን እያነጋገረ ይገኛል። እንግዲህ ክረምት ላይም በነበረን የፕሪቪው ፕሮግራም ላይ ስናገር እንደነበረው ብዙ ትልልቅ የሚባሉት ጋዜጠኞች እንዲሁም ደግሞ ትልልቅ የሚባሉት የእግር ኳሱ የሚዲያ ተቋማት እነዚህ ቴሌግራፍ፣ እነዚ ጋርዲያን፣ እነዚህ አትሌቲክ ኢቭን የሁላችንም ግምት የነበረው ሊቨርፑል ከእንደገና የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሸንፍ ነበር። ምክንያቱም በርካታ ተጫዋቾችን ክለቡ አስፈርመዋል። ወደ 450 ሚሊዮን ፓውንድ ገደማ ለዝውውር ኢንቨስት ያደረገ ክለብ ነው። አምና ዋንጫ አንስቷል። በዛ ሞመንት ውስጥ ሆኖ ክለቡ ይቀጥላል የሚሉ ግምቶች ነበሩ። ነገር ግን ደግሞ ሊቨርፑል እንኳን እንደው ከደረጃው ዝቅ ይላል የሚል ግምት ቢኖር በፍጹም ግን በዚህ ልክ ሊቨርፑል የውጤት ማጣት ውስጥ የውጤት ቀውስ ውስጥ ይገባል የሚል የማንም ግምት አልነበረም። እንደኔ አረዳድ ወይም እንደኔ ግምት ከሆነ የትኛውም የእግር ኳስ ተመልካች ሊቨርፑል በዚህ ደረጃ ይወርዳል ብሎ የሚገምት አለ ብዬ አላምንም። ምናልባት ዋንጫ ካነሱ በኋላ የሆኑ ክለቦች የሆነ አይነት ኮላፕስ ወይም የሆነ አይነት መውደቅ ሊያጋጥማቸው ይችላል። ለምሳሌ ማንቸስተር ሲቲ ከተከታታይ ዋንጫ የማሸነፍ አመታት በኋላ በባለፈው አመት በጣም ሲንኮታኮት ተመልክተነዋል። እንደውም ከ14 ጨዋታዎች አንድ ብቻ ነበር ይመስለኛል ያሸነፈው ካልተሳሳትኩኝ፣ እና በደረጃውም እስከ ስምንተኛ ደረጃ ለመውረድ ተገዶ ነበር። ከዛ በኋላ ግን ክለቡ እንደገና ተመልሶ አንጸራርቶ በመጨረሻ በውድድር አመቱ ሶስተኛ ደረጃን ይዞ በማጠናቀቅ የቻምፒየንስ ሊግ ቦታን ማግኘት ችሏል። ግን በማንቸስተር ሲቲ በኩል አምና እንደ ትልቅ ክፍተት ይነሳ የነበረው የተጫዋቾች መጎዳት ነበር። እንደ ሮድሪ ያሉ ተጫዋቾች ለረጅም ጊዜ በክለቡ በኩል በጉዳት ምክንያት ስንመለከታቸው አልነበረም። ከዚህ በተጨማሪ ሌሎች በርካታ ተጫዋቾችም ጉዳት ላይ የነበሩ ተጫዋቾች ነበሩ። በነዚህ በነዚህ ምክንያቶች ይቨን ራሱ አርሊንግ ሃላንድም ጉዳት ላይ የነበረበት ጊዜ ነበር። ሳቪኒዮ ከእንግሊዝ ፕሪሚየር ሊግ ፍጥነትና ከማንቸስተር ሲቲ ቡድን ጋር ኮፓፕ አድርጎ መቀጠል አልቻለም። እነ ጀረሚ ዶኩ በሚጠበቅባቸው ሁኔታ አልቀጠሉም። እነዚህ ሁሉ ምክንያቶች ምናልባትም ለማንቸስተር ሲቲ ውጤት ማጣት እንደ ምክንያት ተደርገው የሚቀመጡ ነበሩ። ታዲያ ገና የቦክሲንግ ዴይ ሳምንታት እየተቃረቡ በነበረበት ጊዜ ነበረ ፔፕ ጓርዲዮላ ኢቨን ቦክሲንግ ዴይ ላይም አዲስ ሻምፒዮን ሊኖር እንደሚችል በገዛ እንደበቱ የተናገረው እና በቃ የሚያጋጥም ነገር ነው። አንዳንድ ጊዜም እኮ አዳዲስ ሻምፒዮኖች ሊኖሩ ይችላሉ ብሎ አስተያየቱን ሰጥቶ ነበር። ታዲያ የውድድር ዓመቱ ከተጠናቀቀ በኋላ ፔፕ ጓርዲላ አንድ አነጋጋሪ አስተያየት ነበር የሰጠው። ምናልባትም የአሰልጣኝነት ስራ ብቻ ይመስለኛል ብዙ ሺህ ሰዎች ስንሳ ሺህ ሰዎች ሰዎችን ስርዓት እንዲሆን ደጋፊዎች የሚፈልጉበት ብሎ የተናገረው አስተያየት ነበረ እና በተለያዩ ስታዲሞች ላይ ማንቸስተር ሲቲ በተሸነፈ ቁጥር የተለያዩ የተጋጣሚ ክለብ ደጋፊዎች ፔፕ ጓርዲዮላ ነገጡ አትሰናበታለ እያሉ ይሳለቁበት ነበር። እናሱም ለዛ ነው ስልሳ ሺህ ሰዎች ስርዓት እንድትሆኑበት የሚመኙበት ስራ፣ የአሰልጣኝነት ስራ ነው ሲል አስተያየቱ ነው የሰጠው። አሁን ይህን ምናልባት ከአምናው ማንቸስተር ሲቲ ጋር የሊቨርፑልን የዘንድሮ የውጤት ማጣት ልናነጻጸረው ወይም ልናመሳስለው እንችላለን። ግን ይህም ከዛ የከፋ ሊሆን እንደሚችል የተለያዩ ሁኔታዎችን እያየን እንገኛለን። እንግዲህ ተመልከቱ በባለፈው በኖቲንጋም ፎረስቱ ጨዋታ ላይ የመጀመሪያው ጎል በሙሪሎ አማካኝነት ሲቆጠር የሊቨርፑል መከላከል ምን ያክል ደካማ እንደነበር ብዙ ሁኔታዎችን የሚነግረን ነው። ይህን የመጀመሪያውም ጎል ሁለተኛውም ሶስተኛውም ጎል ሲቆጠሩ ተመሳሳይ አይነት ሁኔታዎችን ተመልክተናል። እንግዲህ አሰልጣኙ አርነ ስሎት ልክ እንደዚህ አይነት ሁኔታ ከተፈጠረና ከተሸነፉ በኋላ እኔ ነኝ ኃላፊነቱን መወስደው የሚል አይነት ሀሳብ እንዲሰጡ ብዙዎቹም ይጠብቁ ነበርና እሳቸውም ይህን ነገር በመናገር ውስጥ በቃ ለእንደዚህ አይነቱ ሽንፈት ተጠያቂው ራሳቸው አርነ ስሎት እንደሚሆኑ ቢናገሩም፣ ነገር ግን ደግሞ የክለቡ አጠቃላይ አጫዋወት አምና ዋንጫ ያነሳ ቡድን ይመስላሉ የሚል ነገርንም ያስነሳ ነው። ምክንያቱም ከ12 ጨዋታ እንግዲህ ስድስተኛ የሊግ ሽንፈታቸውን ነው ያስተናገዱት። አሁን አሰልጣኝ አርነ ስሎትም ከጨዋታው መጀመሪያ አስቀድሞ ስለ ዋንጫው እያሰብን አይደለም ብለው ነበር ሲናገሩ የነበሩት። በዚህ የቡድን ስታፍ ስለ ዋንጫ ማሰብ እንዴት ሊቻል ይችላል? እንዴት ስለ ዋንጫ ማሰብና ለዋንጫ መፎካከር ይቻላል? እና ለዚህ ለተከታታይ ሽንፈቶች ሁሉ ኃላፊነቱን መወስደው እኔ ነኝ ብለው ተናግረዋል። ምናልባት ሽንፈትን ማመን ያሉበትን ውድቀት ማመን ለቀጣዩ ስቴፕ እርምጃቸው ለቀጣይ ውጤት ለማምጣት ለሚያደርጉት ጉዞ ጥሩ መጀመሪያ ሊሆን ይችላል። እንግዲህ ሊቨርፑል ባክ ቱ ባክ በተከታታይ ሁለት ጨዋታዎች ላይ በሶስት ጎልና ከዛ በላይ በሆነ የጎል ልዩነት ሲሸነፍ ከ1965 በኋላ ለመጀመሪያ ጊዜ ነው። እንግዲህ ከኢንተርናሽናል ብሬክ በፊት በማንቸስተር ሲቲ ሶስት ለባዶ ተሸንፈው ነበር። አሁንም ደግሞ እንደገና በኖቲንጋም ፎረስ በሶስት የጎል ልዩነት ምንም ግብ ሳያስቆጥሩ በተከታታይ እንግዲህ ሶስት ሶስት ግቦች ተቆጥሮባቸው በሁለት ጨዋታ ስድስት ጎል ተቆጥሮባቸው ጨዋታቸውን እንዲህ ባለው ሁኔታ አጠናቋል። ከ60 ዓመት በኋላ ነው እንግዲህ ይሄ ታሪክ ለመጀመሪያ ጊዜ የተፈጠረው በወቅቱ የሊቨርፑል አሰልጣኝ የነበሩት ቢል ሻንክሊ ናቸው። ከዚህ በተጨማሪ ደግሞ በ33 ዓመታት ጊዜ ውስጥ ይሄ ለሁለተኛ ጊዜ ነው ሊቨርፑል በ12 የእንግሊዝ ፕሪሚየር ሊግ ጨዋታዎች ውስጥ ስድስቱን ሲሸነፍ፣ በ33 ዓመት ጊዜ ውስጥ ለሁለተኛ ጊዜ ነው። ምናልባት በ2014 15 የተመለከትነው የብሬንዳን ሮጀርሱ ሊቨርፑል እጅግ በጣም ደካማው ስለመሆኑ በታሪክ ብዙዎቻችን የምናስታውሰው ነው እና አሁን ከዛ ጊዜ በኋላ እንግዲህ ሊቨርፑል እንደዚ አይነት መጥፎ ጊዜን እያሳለፈ ነው የሚገኝ። ይሄኛው የሊቨርፑል ቡድን ሀያ ግቦችን ተቆጥሮበታል፣ በ12 ሳምንታት የእንግሊዝ ፕሪሜር ሊግ ጨዋታዎች። ይሄም እጅግ በጣም ደካማው ስለመሆኑ የሚገልጽ ሌላኛው ቁጥር ነው እና ሊቨርፑል ባለፉት ጊዜያት ላይ እያመዘገበ የሚገኘው ውጤት ብዙ ነገሮችን ብዙ አይነት ሁኔታዎችን ስንመለከትእና ኮንሲደር ስናደርግ በፍጹም ብዙዎች የሚጠብቁት አይነት አይደለም። ከዛ ደግሞ ለሊቨርፑል የሚመጥንም ውጤት አይደለም እየተመዘገበ የሚገኘው። በታሪክ መጥፎውን ጊዜ እያሳለፈ ይገኛል። የኤፍኤስጂ ወይም ደግሞ የፌንዌይ ስፖርትስ ግሩፕን ቢሆን የክለቡ ባለቤቶች ይህንን አይነት ውጤት በፍጹም የሚጠብቁት አይደለም። ለምሳሌ የክለቡ ሊቀመንበር የሆኑት ቶም ዌርነር እንግዲህ በስታዲየም ተገኝተው ጨዋታውን ሲመለከቱ ነበር ቅዳሜ እለትና ይህን ነገር በፍጹም የሚቀበሉት አይደለም። ምክንያቱም ክለቡ 450 ሚሊዮን ፓውንድ በዝውውር ኢንቨስት ካደረገ በኋላ ሁለት ነገሮችን ቡድን ውስጥ ለማምጣት ፍላጎት አላቸው። አንደኛ የማሸነፍ ረሃብ የማሸነፍ ፍላጎት፣ ሁለተኛ ደግሞ ጥራት ኳሊቲ እዚህ ቡድን ውስጥ እንዲኖር ይፈልጋሉ ምክንያቱም ሌሎቹ ክለቦች ከሚኖራቸው ነገር አንጻር ቡድኑ በጣም የተሻለ ቡድን እንደሆነ ስለሚታመን ነው። ምናልባት የሊቨርፑል ደረጃ እንደና አርሰናል እንደና ማንችስተር ሲቲ ካሉ ቡድኖች ጋር በደንብ እንዲፎካከር የሚያደርገው የስኳድ ጥራቱም ኢቨን ከማንችስተር ሲቲም በላይ ምናልባት ከአርሰናል ጋር ብቻ ነው ሊፎካከር የሚችለው ባለው የስኳድ ጥራት። ለምሳሌ ሁለት ጥሩ ግብ ጠባቂዎች አሉት። ሁለት ጥሩ የፊት መስመር አጥቂዎች አሉት፣ አሌክዛንደር ኢሳቅና ኡጎ ኤኪቲኬ። በዝውውር መስኮቱ ላይ በርካታ ተጫዋቾችን ወደ ክለቡ እንዲመጡ አድርገዋል። ይሄ ሁሉ ነገር በክለብ ውስጥ ውጤት የማይመጣበት ምንም ምክንያት የለም እንድንል የሚያደርገን ነው። ከዚህ በጨማሪ ኤክስፔክቴሽኑን ከፍ እንዲል ያደረገው በባለፈው ዓመት እንግዲህ በየርገን ክሎፕ ስብስብ ነው አሰልጣኝ አርነስሎት ዋንጫውን ያነሱት። እኔ በእርግጥ አንዳንድ የሆነ ጉንጭ አልፋ ክርክሮችን እሰማለሁ። የእርገን ክሎፕ ስብስብ ነው አሰልጣኝ አርነስሎት ምንም የሰሩት ስራ የለም የሚሉ ነጥቦችን ያነሳሉ። አዎ የእርገን ክሎፕ ስብስብ ነው፣ እሳቸው የጨመሩት አንድ ተጫዋች ብቻ ነው ፌዴሪኮ ኪዬዛን ከዛ በስተቀረ ግን ሙሉ ለሙሉ ማለት ይቻላል ከግብ ጠባቂ እስከ አጥቂ ድረስ የርገን ክሎፕ ስብስብ ነው። ግን የርገን ክሎፕ ስብስብ እሳቸው ከመልቀቃቸው አንድ ዓመት በፊት ምን አይነት ደረጃ ላይ ነበር የሚለውን ደግሞ ማየት ይኖርብናል። ሊቨርፑል የርገን ክሎፕ በነበሩበት የመጨረሻው ሲዝን ላይ ጥሩ ፐርፎርማንስ አልነበረም ያሳለፈው። በጣም ወጣ ገባ ጊዜ የሚያሳለፈው የሆኑ ጨዋታዎች ላይ ሲያሸንፍ፣ የሆኑ ጨዋታዎች ላይ ሲሸነፍ በጣም ብዙ አይነት ወጣ ገባ ውጤቶች የተመዘገቡበት ጊዜ ነበር። ከዛ ደግሞ ከዚህ ወጣ ገባ ሲዝን በተጨማሪ ያየናቸውን የተመለከትናቸው ነገሮችም ጭምር ነበሩ በሊቨርፑል ቡድን ውስጥ። ለምሳሌ የአሰልጣኝ እርገን ክሎፕ ከሞሳላ ጋር ሲጣሉ፣ ቃላትን ሲመላለሱ ጭምር እንደነበረ አስተውለናል ተመልክተናል። እነዚህ ነገሮች በሊቨርፑል ውስጥ ያሉት ነገሮች አንዳንድ ክፍተቶች እንደተፈጠሩ አንዳንድ ክፍተቶች እንዳሉ የሚያሳዩ ነበር። በእርግጥ የርገን ክሎፕና ሞሳላ በዛ መልኩ ከተነጋገሩ በኋላ ነገሩ እንደፈቱት ተናግረዋል። ነገሩ መስተካከሉንም ጭምር ተናግረዋል። ግን ደግሞ ብዙ ሁኔታዎች ያንን ነገር የሚገልጹ አልነበሩም። በተለይ ክለብ ውስጥ የነበረው ውጤት በሰዓቱ አርሰናል እና ማንችስተር ሲቲ እስከ መጨረሻው እስከ 38ኛው ሳምንት ድረስ ለዋንጫ ሲፎካከሩ፣ ሊቨርፑል ግን ከ29ኛው ከ30ኛው ሳምንት በኋላ ነጥብ በመጣሉ ምክንያት ኮላፕስ እያደረገ የዋንጫ ፉክክሩ ውስጥ አለመቆየቱን ያረጋገጠባቸው ሳምንታት ነበሩ። እና አሰልጣኝ አርነ ስሎትን ክሬዲት መንፈግ ምናልባትም የበሉበትን ሳህን እንደ መስበር ይሆናል። ምክንያቱም ያንን ሊቨርፑል የፕሪሚየር ሊግ ዋንጫ እንኳን ካነሳ ዓመታት የተቆጠረው ሊቨርፑል ነው። እሳቸው ይህንን ዋንጫ ያነሱት እና የርገን የርገን ክሎፕ ስብስብ ነው ዋንጫ ያነሱት። ስለዚህ ዘንድሮ ምንም ያደርጉት ነገር የለም ይኸው የራሳቸውን ተጫዋች ሲያስፈርሙ ያለው ማንነታቸው ግልጽ ብሎ ታይቷል። ክለቡ መልቀቅ አለባቸው ሚሉ ነገሮች የተነሱ ነው እና ይሄ እኔ ብዙም የሚያሳምነኝ ነገር አይደለም። ምክንያቱም ፕሪሚየር ሊግ ላይ ዋንጫ ማንሳት ዝም ብሎ የሚቻል ነገር አይደለም እንኳን አይደለም በእንዲህ አይነት ሁኔታ በገሌ ስብስብ ነው ዋንጫ ያነሱ ተብሎ ይቀርና፣ በጣም ብዙ ተለፍቶ፣ በጣም ብዙ ተደክሞ፣ ሊቨርፑል እኮ አምና በምን አይነት መንገድ ዋንጫውን እንዳሸነፈ ተመልክተናል። በጣም አሳማኝ በሆነ መንገድ ምናልባት ካሉት ሀያ ቡድኖች ዋንጫ ለማንሳት ብቸኛ ዲዘርቭ የሚያደርገው ቡድን የአድነስሎቱ ሊቨርፑል ይህን ሁላችንም እናውቃለን ምናምነው ነገር ነው በቃ አሳምኖ ነው ዋንጫውን ያነሳው ያውም ገና ሀያኛው ሀ አንደኛው ሀ ሁለተኛው ሳምንት ላይ ሊቨርፑል ዋንጫ እንደሚያነሳ ይታወቅ ነበር በርቀት ነው ሊቨርፑል ሲዝኑን ጥሩ የነበረው ሞሳላ ጥሩ ነበር ኮዲ ጋክፖ ጥሩ ነበር ከዛ በተጨማሪ የመሀል ሜዳው ክፍሉ በጣም አስደናቂ ነበር የራያን ግራቨንበር እና እነዚህ ሁሉ ነገሮች ተደማምሮ ሊቨርፑልን ዋንጫ እንዲያነሳ አድርገውታል የካራቦካፕ የግማሽ የፍጻሜ ተፋላሚ ነበር የሚገባቸውን ነገር ቢያንስ አሳክተዋል እና ዘንድሮ ላይ አርነስሎትን ይሄ ዋጋቢስ ማድረግ ወይም ደግሞ አይ ይሄ ሰውየኮ ኮ በቃ አምናም በክሎፕ ስብስብ ነው የበላው ዋንጫውን ያነሳው የሚሉ ሀሳቦችን ማንሳት ብዙም የሚያስኬድ ነው የሚል እምነት የለኝም። ነገር ግን ደግሞ እንደዚ አይነት ነጥቦች ቢነሱም እኔ በእግር ኳስ እግር ኳስ ውለታን የሚያውቅ ስፖርት አይደለም። አምና ያመጣው ውጤት አምና ጋር የተጠናቀቀ ነው። በቃ አምና ዋንጫ አንስተዋል፣ ደጋፊውን አስፈንድቀዋል፣ ደጋፊውን አስደስተዋል። ዘንድሮ ግን ያንን ውጤት መልሰው ካላመጡ በእግር ኳስ ውስጥ እንደዚህ አይነት ሄሲቴሽን አይኖርም። አምና ያመጣ ውጤት ለዘንድሮ ዋስትና ሊሆን አይችልም። ሶ ይሄን ነገር በደንብ ማየትና መረዳት በጣም አስፈላጊ ነገር ይሆናል ማለት ነው። እንግዲህ ቅድም አንድ ደጋፊዎቹ የሚያነሱት ዘንድሮ በራሳቸው ስብስብ በራሳቸው አዳዲስ ተጫዋቾች ጥሩ ጊዜን እያሳለፉ አይደለም የሚሉ ነገሮች ሲነሱ ወደኋላ መለስ ብለን መፈተሽ አለብን የሊቨርፑልን የዝውውር ፖሊሲና የሊቨርፑልን የዝውውር እንቅስቃሴ ሊቨርፑል ከአንድ ዓመት በፊት አንድ ተጫዋች ብቻ አስፈርሞ የእንግሊዝ ፕሪሚየር ሊግ ዋንጫን ካነሳ ዘንድሮ ይሄን ሁሉ ተጫዋች አስፈርሞ ለምን ዋንጫ አላነሳም የሚል ጥያቄ ማንሳት ይኖርብናል። ይሄ ሁሉ ተጫዋች እንግዲህ ሊቨርፑል አስፈርሟል። በውድድር ዓመቱ ግን ያስፈረሟቸው ተጫዋቾች በትክክል ለክለቡ የሚሆኑ ተጫዋቾች ናቸው ወይ፣ ክለቡን ለረጅም ጊዜ የሚያሻግሩ ናቸው ወይ የሚል ጥያቄ እናነሳለን። ይህንን ጥያቄ ስናነሳ ተጫዋቾቹ ጥሩ አቅም አላቸው የላቸውም ከሚለው ጉዳይ አንጻር አይደለም። ተጫዋቾቹ ጥሩ አቅም ይኖራቸዋል። ምንም ይህ የሚያጠያይቅ ነገር አይደለም። ለምሳሌ ሚሎስ ኬርኬጅ ጥሩ ተጫዋች ነው፣ በቦርንመዝ ጥሩ ጊዜን አሳልፏል። ግን ደግሞ ወደ ሊቨርፑል ከመጣ በኋላ በሊቨርፑል የሌፍት ባክ ቦታ ላይ ወይም ደግሞ የግራ መስመር ቦታ ላይ የሚጠበቅበትን ነገር እያደረገ አይደለም። የቀኙ መስመር ላይ ፍሪምፖንግን አስፈርሟል። ፍሪምፖንግ ጥሩ ተጫዋች ነው፣ ግን ያጡት ደግሞ ትልቁን ትሬንት አሌክዛንደር አርኖልድን እና ትሬንት አሌክዛንደር አርኖልድን አተ በፍሪምፖንግ ስትተካው ቢያንስ እንደው ከአርኖልድ የሚበልጥ ፐርፎርማንስ እንኳን ባያሳይ ፍሪምፖንግ፣ ነገር ግን ከሱ ጋር የሚቀራረብ ከእሱ ጋር አብሮ መሄድ የሚችል ፐርፎርማንስ እንዲያሳይ ይጠበቃል። ግን በጣም በርቀት ማለት ይቻላል የፍሪምፖንግና የአርኖልድ ብቃት የሚገናኝ አይደለም። ፕላስ ደግሞ ተጫዋቹ የፊትነስ ችግር አለበት። ይኸው ከአንዴ ሙለ ጊዜ ተጎድቷል። እስካሁን ድረስ በተመለከት ነው የሶስት የአራት ወራት ጉዞ ውስጥ ከዛ በኋላ አሰልጣኙ ኮነር ብራድሊን እንዲጠቀሙ አሊያ ደግሞ ዶሚኒክ ሶቦስላይን ያለ ቦታው እንዲያጫውቱ ነው እየተገደዱ የሚገኙት እና አሰልጣኙ እንግዲህ ይህንን ነገር በተመለከተ የግብድሎችን ሲያመክሩ እንደነበር እና በኋላ ላይ ግን እንዲህ አይነቱ ነገር እንደማይቀጥል ነው የተናገሩት። ሲዝኑ ሙሉ እንዲህ አይነቱ ውጤት እንደማይቀጥል ተናግረዋል። ሰባ አምስት በመቶ ሊቨርፑል ከኖቲንጋም ፎረስት ጋር በነበረው ጨዋታ ላይ ኳስ ተቆጣጥሯል። ነገር ግን በዘጠና ደቂቃ ውስጥ ሊቨርፑል የፈጠረው ትልቅ የሚባለው የግብድል አንድ ብቻ ነው እና እነዚህ ሁሉ ነገሮች በ38 ሳምንታት አምና በሊቨርፑል በኩል ያልተመለከት ናቸው ገና በጥቂት ጨዋታዎች ውስጥ እየታዩ ይገኛሉ እና አሁን ባለው አሁን በምንመለከተው ሁኔታ እንግዲህ አምና ሊቨርፑል ከሀያ በላይ ነጥብ አሳክቶ ነበር አሁን በነበረበት የአስራ ሁለተኛ ሳምንት ጊዜ ውስጥ አሁን ግን ገና በ12 ሳምንታት ቆይታ ውስጥ ሊቨርፑል ጨራሽ ቶፕቴን ውስጡም የለበትም በደረጃ ሰንጠረዡ ላይ የቦዲ ላንጉቻቸው የሚነግረን ነገር አለ። የተጫዋቾቹ ይሄ የፊት አገላለጻቸው፣ ፌሻል ኤክስፕሬሽናቸው የሚነግረን ነገር አለ። ከዚህ በተጨማሪ የተጫዋቾቹ የሜዳ ላይ እንቅስቃሴ ከአምነው በጣም የወረደና ያልተጠበቀ መሆኑን እያየን እንገኛለን። እንግዲህ ከአንድ ዓመት በፊት ሚዲያዎች ስለ ሊቨርፑል ብቃት ይብል ስለ ሊቨርፑል ተቀያሪዎች ተቀይረው ገብተው ውጤት ስለሚቀይሩ ተጫዋቾች በጣም ብዙ ያነሱ ነበር። ዘንድሮ ግን ያንን እያየን አይደለም። ቅድም ስለ ዝውውር ሳነሳ ኬርኬዥና ሌላኛውን ተጫዋች ፍሪምፖንግን አነሳን፣ እንጂ ከዛ ደግሞ ፊት መስመር ላይ አሌክዛንደር ይሳቅ ጥያቄ ይነሳበታል። እኔ አሁንም በግሌ ምመርጠው ኢኪቲኬ ወደ ሜዳ ገብቶ እንዲጫወት። ለምን ተጫዋቹ ጥሩ ፐርፎርማንስ እያሳየ አይደለም። አሌክዛንደር ይሳቅ ቋሚ ሆኖ በተሰለፈባቸው ጨዋታዎች ላይ ጎል ማስቆጠር እየከበደው ነው። ታዲያ ይሄ በሆነበት ሁኔታ ሁጎ ኪቲኬ ጥሩ እየተጫወተ በነበረበት ጊዜ ኢቨን እኔ አሌግዛንደር ኢሳቅን ማስፈረማቸው ራሱ ጥያቄ የሚያስነሳ ነው። መጀመሪያ ነገር ሁጎ ኪቲኬን ያስፈረሙት ከኒውካስል ጋር እልህ ተጋብተው ይህን ሁላችንም እናውቃለን። አሌግዛንደር ኢሳቅን እንዲለቁላቸው ይፈልጉ ነበር። ኒውካስል ደግሞ የኢኪቲኬ ፈላጊ ነበር። ኢቨን ተጫዋቹን ለማስፈረም ከፍተኛ ገንዘብ ሳይቀር አቅርበዋል። ነገር ግን ኒውካስል ኢሳቅን አንለቅም በማለቱ ምክንያት ኢኪቲኬን አስፈርመዋል። ታዲያ ኢኪቲኬን ካስፈረምክ እንደገና መልሶ ኢሳቅን ማስፈረም ደግሞ አስፈላጊ ነገር ይሆናሉ አሁን የልጁ ሞመንተም እየጠፋ ነው ኢኪቲኬ ቤንች በመሆኑ ምክንያት ቋሚ መሆን የሚገባው ልጅ ቋሚ መሆን የሚችል ልጅ በኢሳቅ ምክንያት ቤንች እየሆነ ነው እና የዝውውር ውሳኔው ትክክል ነበር ወይ የሞሳላ ፐርፎርማንስ ልክ እንደ አምናው አይደለም ምናልባት አምና ከተመለከትነው ነው አንጻር የዘንድሮ ሳላ ዝቅ ብሎ ብን ልናየው እንችላለን ግን እድሜ እየጨመረ ሲሄድ የፐርፎርማንስ መውረድ ሊመጣ እንደሚችል ጨዋታዎች ሲደራረቡ የፐርፎርማንስ ሞረል ሊመጣ እንደሚችል ማንሳት ተገቢም። ኮዲ ጋክፖ እንዳምናው አይደለም። ከዛ ደግሞ በዝውውር መስኮቱ ላይ ሉዊስ ዲያዝን የሚያክል ትልቅ ተጫዋች ሊቨርፑል አጥቷል እናሱ በበቂ ሁኔታ ተተክቷል ተብሎ አይታሰብም እና እነዚህ ሁሉ ነገሮች እንደ ምክንያት ሆነው መቅረብ ይችላሉ። ለምንድን ነው ዶሚኒክ ሶቦዝ ላይ ያለ ቦታው የሚጫወተው? በቀኝ መስመር ላይ ምናልባት ኮኖር ብራድሊ እና ፍሪምፖንግ ስለተጎዱ ነው ይሄንን በደንብ አሰልጣኙ ሊመልሱ የሚችሉት ጉዳይ የሆነ እና እንግዲህ ካልቪን ራምሲ አሁን በቀኙ መስመር ላይ መጫወት የሚችል ተጫዋች ነው። ግን እድሜው ገና ስለሆነ ይሄ ተጫዋች ትልቁን ኃላፊነት መሸከም ይችላል ወይ የሚለው ነገሮችን እንድናነሳ ያስገድደናል። ዞሮ ዞሮ ግን በሊቨርፑል በጣም ብዙ የምናነሳቸው ጥያቄዎች፣ በጣም ብዙ መነገር የሚችሉ ርዕሶች ይኖራሉ እና አሁን እንግዲህ አሰልጣኙ በአምሳኛ የፕሪሚየር ሊግ ጨዋታቸው ላይ ተገኝተው እንደዚህ አይነት መጥፎ ጊዜን እያሳለፉ ይገኛሉ። አሁን ከዚህ በኋላ የሚጠበቀው ክለቡ ይህንን ውጤት እንዴት አድርጎ ሊያሻሽልና ሊቀለበስ ይችላል። አሁን ትልቁ ነጥብ መሆን የሚችለው እሱ ነው እና ደግሞ ሆኔ እንደው ክለቦች ምንም አይነት ጥሩ ውጤት እንኳን ባያስመዘግቡ፣ ግን ደግሞ ራሳቸውን ለማሻሻል ቢያንስ ማሸነፍ ይኖርባቸዋል። እኔ በማሸነፍ ማምን ሰው ነኝ። ማሸነፍ ማለት ክለቦች ጥሩ ጊዜም ላይ ያሳልፉ ይችላሉ። ውጤታቸው ሊንኮታኮት ይችላል። ግን በቃ በማሸነፍ ጊዜ መግዛት አለባቸው። አሁን በማሸነፍ ጊዜ ካልገዙ አንደኛ ጫናውን እራሳቸው ላይ እያበረከቱ ነው የሚሄዱት። በጣም ጫናው ይበዛል። ከዛ ደግሞ ጫናው በበዛ ቁጥር ተደጋጋሚ ሽንፈቶች ተጋላጭ ይሆናሉ ማለት ነው እና ያውም አምና ማይንስተር ሲቲ ለምሳሌ በተመሳሳይ በሊቨርፑል ውድቀት ውስጥ ነበር ብለን ስንል የበጋ ዝውውር መስኮት ላይ ማንስተር ሲቲ ተጫዋቾችን አስፈርሟል ቢያንስ ሚሆኑኝ የሆኑኛል ያላቸውን ተጫዋቾች ሲያስፈርም ነበር። እነ ኒኮ ጎንዛሌዝን እነ ኦማር ማርሙሽን አስፈርሟል። እነ አብዱል ካዲር ኩሳኖፍን አስፈርሟል። ክለቡ ሊቨርፑልስ ይህን ያደርጋሉ ነው። አሁን 450 ሚሊዮን ፓውንድ ያወጣ ክለብ ክረምት ላይ የፒኤስአር እና የፋይናንሻል ፌር ፕሌይ ሕግ እያለ እንዴት እንደገና ደግሞ ሌላ ተጨማሪ ገንዘብ ይወጣል የሚለው ራሱን የቻለ ጥያቄ ይሆናል። አሁን በቻምፒዮንስ ሊጉ ከፒኤስቪ፣ በፕሪሚየር ሊጉ ከነ ዌስትሃም ከነ ሰንደርላንድ ሊድስ ዩናይትድ ጋር ይጫወታል። እና አሁን ሊቨርፑል እነዚህንስ ጨዋታዎች አሸንፋለሁ የሚል ጥያቄ ማንሳታችን አይቀርም። አሁን አስራ አንደኛ ደረጃ ላይ ነው ክለቡ የተቀመጠው። ምናልባት ዛሬ ኤቨርተን ራሱ የሚያሸንፍ ከሆነ ማንችስተር ዩናይትድን አስራ ሁለተኛ ደረጃ ደግሞ ይገባል ማለት ነው እና ኢቭን በሌሎች ስሌቶች ራሱ ከተመለከት ነው አሁን አስራ ስምንተኛ ደረጃ ላይ ከሚገኘው ሊድስ ዩናይትድ ጋር ያለው የነጥብ ልዩነት ሰባት ብቻ ነው። የሁለት ጨዋታ ልዩነት ማለት ነው። ሁለት ጨዋታ ማሸነፍና አንድ ጨዋታ አቻ መውጣት። ልዩነቱ እንግዲህ በዚህ ደረጃ ነው። ከወራጅ ቀጠናው ጋር ነው አሁን የበለጠ ሊቨርፑል እያቀረበ ያለው እንጂ አሁን ከመሪው ጋር ከዋንጫ ፉክክሩ ጋር የሚታሰብ አይደለም። አስራ አንድ ነጥብ ልዩነት አለ ከመሪው አርሰናል ጋር ገና ከአሁኑ እና ይሄንን ጋፕ እንዴት አድርጎ ያጠባል ነው ወደ ዋንጫ ፉክክር ይመለሳሉ፣ አላውቅም እኔ አሁን አሁን ባለው ሁኔታ እንግዲህ ተጨማሪ ጨዋታዎችን ማየት ይኖርብናል። እስከ ቦክሲንግ ዴይ ድረስ ምናልባት ውጤቱን የሚያሻሽል ከሆነ ሊቨርፑል ወደ ቶፕ ሲክስ ወደ ቶፕ ፋይፍ ሊመለስ ይችላል። ያ ማይሆን ከሆነ ግን ሊቨርፑል ዘንድሮ አይደለም ለዋንጫ ለቶፕ ፋይፍ ራሱ በጣም የሚያሰጋ ይመስለኛል። እና እነዚህ ሁኔታዎች ማየት በጣም ተገቢ ነው። እስቲ እናንተስ ምን ሀሳብ አላችሁ ከሊቨርፑል የውድድር አመቱ ፐርፎርማንስ ጋር? ለዚህ ተጠያቂ ማን ነው? አርነ ስሎት የሰሩት ስህተት ምንድን ነው? ኮሜንት ላይ እየገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። ሊቨርፑል ግን በታሪክ ከተመለከትናቸው እጅግ በጣም ደካማ ጊዜያት መካከል አንደኛውን እያሳለፈ ይገኛል።